አላዛርና ትንሱ እንግዲህ ምንም ሊስማሙ ሊግባቡ አልቻሉም፣ ማለት ነው። ትንሱም ዛሬ በጣም በጣም ከባድ ስሜት ላይ ሆናን የመጣችው ስታለቅስ፣ እኩል አብሬያት ያለቀስኩት ና የማይሆን ነገር፣ የማያዛልቅ ነገር፣ እስከ መጨረሻ አብሮ የማይሆን ነገር፣ የማያስሆን ነገር ነው። ተስፋ በተስፋ ሲሞላት የቆየው ና ዛሬ ላይ ግን ሁሉ ነገር ከተስተካከለ በኋላ ህይወቴን በደስታ ኖራለሁ፣ ያ ሁሉ ያለፈው እምባዬ፣ ያለፈው ችግሬ፣ ያለፈው ሀዘኔ፣ ያለፈው ድክመቴ ሁሉ ጠፍቶ አሁን ላይ በአዲስ መንፈስ በአዲስ ሰው በአዲስ ነገር ተተክቼ ህይወቴን እኖራለሁ፣ አዲስ ፍቅር አገኘሁ፣ አዲስ ህይወት ጀመርኩ፣ አዲስ ሰው አገኘሁ ብላ ደስቷን አጣጥማ ሳትጨርስ እንግዲህ ይህን አይነት ዱብ እዳ አደረሰባታል ማለት ነው። አላዛርም እንግዲህ በጣም በጣም በትልቁ በደስታ ተሞልቶ እንግዲህ ወደ ውጭ ሀገር መሄድ እንደሚፈልግ አሁንም ደጋግሞ እየተናገረ ይገኛል። ትንሱ ደግሞ ለምን ይህንን ነገር ሁሉ አደረክ? መጀመሪያም ይህንን ነገር ካሰብክ፣ ይህንን ነገር ካቀድክ ለምን ፍቅር እንዲይዘኝ አደረክ? ሆን ብለህ ነው ወይ ይህንን ነገር ያደረግከው እኔ ላይ በማለት እንግዲህ በጣም በጣም ከባድ ጸጸት ውስጥ እና በጣም ቁጭት ውስጥ፣ በጣም ሀዘን ውስጥ፣ በጣም በቃ ፍርሃት ውስጥ ትገኛለች። ያሳዝናል። እውነት ነው። አላዛር ምንድነው ማድረግ ያለበት የሚለውን ነገር በደንብ እናወራለንና እናትየዋም እራሱ ይህን ነገር ማመን አልቻለችም። ብቻ ከባድ ነገር ነው የተፈጠረው። አላዛርም እንግዲህ የራሱን ነገር እያስቀደመ ይገኛልና ትንሱ ደግሞ ለሁለታቸው የሚበጃቸውን ነገር ለሁለታቸው የሚጠቅማቸውን ነገር ለወደፊት መሆን ያለበትን ነገር ነው እየተናገረች የምትገኘው። ግን ደግሞ አላዛር ሊረዳት አልቻለም። እንዲሁም በቃ ስቃ ደስ ብሏት ምናምን እንድትሸኘው ነው እየጠበቀው እየፈለገም ያለው እንደዛ ነው። ትንሱ ደግሞ ይህንን ነገር አልፈለገችውም በጭራሽ ማለት ነው። መስማማት አልቻሉም። ይሄ የሆነበት ምክንያት እንግዲህ እንደምታዩት አዲስ ፍቅር ላይ ነው ያሉት፣ አፍላ ፍቅር ላይ ነው ያሉት። በጣም ደስ የሚል ጊዜያትን እያሳለፉ ነው፣ አብረው ሰርተው አብረው እየተለወጡ እያደጉ ነው ያሉት እና በመሀል ግን እሱ ከፍቅር ገንዘብን አስበልጦ ከ ትንሱ ሌላ ሀገርን አሜሪካን ወይም ደግሞ አውሮፓ ሮፕን ሀገር አስበልጦ አስቀድሞ ነው ሊሄድ እያሰብ ያለውና እዚህ ጋር ደግሞ ትንሱ አለች። ኢቨን በጣም ያሳዘነችን ፓርት ደግሞ ዲቪ እንኳን ወደ ውጭ ሀገር መሄድ ፈልጋ፣ ችግሯን ሐዘኗን ሁሉን ነገር ረስታ፣ በቃ በሰው ሀገር ሄዳ ሰርቼ እለወጣለሁ ሰርቼ እቀየራለሁ ብላ የሞላችውን ዲቪ ተስፋ ያደረገችበትን እንኳን ውጤቱን አላየችውም። ለምን ካላዛር ጋር ስለሆነች ማለት ነው። ፍቅርን ስላስቀደመች እዚህ ያለውን ሕይወቷን ስላየች ማለት ነው እና እሱ ግን ያው እንደምታውቁት ገና ከአመታት በፊት የተጀመረ ፕሮሰስ፣ ዛሬ መጣልኝ ተሳካልኝ ብሎ በዚህ ልክ ትንሱ ላይ አይደረግም። በቃ እኔ አሁን ለትንሱ አንድ ነገር መናገር ፈልጋለሁ። ማልቀስ የለብሽም። ከባድ ሊሆን ይችላል። ከባድ ነው በጣም። ለምን ብዙ ሰው ብዙ ጊዜ ብዙ ተስፋ ሰጦሽ፣ ብዙ ህልም አሳልሞሽ፣ ኢቭን አብራችሁ እንደምትኖሩ ቃል ገብቶልሽ፣ ልጆች ወልዳችሁ ቤተሰብ መስረታችሁ ትዳር ይዛችሁ እንደምትኖሩ በሀገራችሁ ላይ ሰርታችሁ እንደምትለወጡ ብዙ ነገሮችን ብሎሽ በጣም ከሰመጥሽ በኋላ ፍቅር ውስጥ ከገባሽ በኋላ ድንገት ተነስቶ ሊሄድ ነው ሲልሽ ወይ ደግሞ ከሱ መለየቱ ቀላል አይደለም፣ በጣም ከባድ ነገር ነው። ግን ደግሞ አሁንም መሆኑ ጥሩ ነው ብዬ ነው ማስበው። አሁንም አላዛር ይሄንን ፍላጎቱን ይሄንን ስሜቱን መናገሩ ጥሩ ነው ብዬ ነው የማስበው። አንዳንዴ ከረፈደ በኋላ ሲሆን ሁለታችሁም ላይ በቃ ከባድና አስቸጋሪ ሊሆን ይችላል እና አንድ ነገር ልናገር የምችለው ነገር ከባድ ነው እና አላዛር አሁን ምንም በቃ አንድ ምርጫ ነው ያለው ሁለት ነገሮች ቀርበውለታል፣ ግን አንድ መረጥ ነው። ወይ ትንሱን ጥሎ ሌላ ሀገር መሄድ ነው፣ ወይ ደግሞ ለፍቅር ሲል ዋጋ ከፍሎ የጀመረውን ፕሮሰስ ሁሉ አቋርጦ ትቶ ሀገሩ ላይ መኖር አለቀ። ይዟት ይሄዳል ምናምን እግዚአብሔር ነው ምላችሁ። ይዟት እንኳን ቢሄድ አግብቷት እንኳን ቢሄድ በቃ ከአመታት በኋላ ነው። በጣም ረዥም ጉዞ ረዥም አመት ይጠበቅበታል። ኢቭን እንደው በትንሹ በትንሹ ከአምስት ከስድስት አመት በላይ ይፈጅበታል። እቺ ልጅ ይዟት ለመሄድ አስቡት፣ እሷ እንዴት እንደምትሆን እዚህ ሀገር ብቻዋን ሆና ማለት ነው። ተናገረች፣ ማንም ሰው የለኝም አለች። ከቤተሰቦች ርቄ ነው የመጣሁት፣ እሱን ፍለጋ ነው የመጣሁት እዚህ ድረስ እና ኢቭን ጓደኛ እንኳን የለኝም። ማን ጋር እሄዳለሁ? ማን ጋር አጠለላለሁ? ማን ጋር ሲከፋኝ እንኳን ሲከፋኝ፣ ደስ ስታይን እንኳን የማጋራው ሰው የለኝም እና ብቻዬን ጥሎ ይሄድ ነው ስትል፣ በጣም ነው የምታሳዝነው። ለዚህ ሁሉ አመታት እንዴት አይነት ኑሮ ነው የምትኖረው? እንዴት አይነት ህይወትስ ነው የሚኖራት? እና ታሳዝናለች። እና አላዛር አንዱን መምረጥ አለበት። እንደኔ እሷን ማጣት ካልፈለገ ፍቅሩ ሁሉ የእውነት ከሆ ከነበረ ቃል የገባለትን የገባላትን ነገር ማጠፍ የለበትም። በአጭሩ ይህም ፕሮሰስ ሙሉ በሙሉ ሰርዞ አጥፍቶ ትቶ ከትንሱ ጋር ነው መሆን ያለበት፣ ለትንሱ ነው ፍቅር መስጠት ያለበት፣ ከትንሱ ጋር ነው ህይወቱን መቀጠል ያለበት ብዬ እናገራለሁና። አይ ከትንሱ ከፍቅሪ ገንዘብን አስበልጣለሁ፣ ከትንሱ ሌላ ሀገርን እማላቀው ሀገር ናፍቆኛል ና ይሄዳለሁ ካለ ትንሱን የሚያጣል ፍቅሩን የሚያጣል ማለት ነው። የምትጎዳው ለትንሽ ሳምንት ነው። ትንሱዬ የእውነት እንዲህ አንቺን ውድድር ውስጥ ንጽጽር ውስጥ የሚከትሽ ሰው ጋር አብረሽ ከምትሆኝ ስጋት ውስጥ ከምትኖሪ አሁን ላይ በአጭሩ መለያየት ጥሩ ነው። እግዚአብሔርን ነው የምላችሁ። እኔ ለሴት ልጅ አስባለሁ መጀመሪያ። ምክንያቱም አንድ ሰው የማይሆን ነገር ታዲያ ለምን አስጀመረ? እንደ ይህ ነገር እንኳን ቢኖር እሷ ፍቅር ውስጥ ስምጥ ብላ እስክትገባ መጠበቅ አልነበረበትም። የጀመረው ነገር እንኳን ስንት ነገር ሲያወሩ እያዋሉ አይደለ እንዴ? እንዴት ይህንን ያህል እሲያውን እሷን ስለ ዲቪ አውርተው ሊሆን ይችላል ምናምን ነገር። እሱም ስለ ዲቪ ብቻ በሆነ አጋጣሚ ስለውጭ ሀገር አውርታችሁ ሊሆን ይችላል። ና በዛች አጋጣሚ ብትነግራት ምን ችግር አለው? ያኔ ያሰባበት ብትቆይ ምናምን ነገር ጥሩ ነበር። ግን በጣምም ደግሞ የገረመኝ ነገር ምንድ ነው ደስተኛ ሆና እንድትሸኝ ነው አንተ እየጠበቅ ያለው ወይም ደግሞ እየተናገርካት የምትገኘው። ግን ደግሞ እሷ ከብዷታል በቃ ካንተ መለዩ በጣም ነው ያለቀሰችው። ማልቀስ አይጠበቅብሽም ትንሱ እየበቃ ምርጫ አቅርበሽለታል፣ ምርጫ ሰጠሽዋል። መሄዳ ይሄዳለሁ ካለ ማስቀደም ያለበትን ነገር አስቀድሞ ከሄደ ይሄድ። ምንም ሊሄድ ያሰበን ሰው አትሂድ ማለት ትርፉ ማስረፈድ ነው የሚሆነው በቃ አንቺ መናገር ያለብሽን በማልቀስም ገልጸሽለታል በአንደበትሽም ገልጸሽለታል። ይሄ ነገር ካልገባው ካልተረዳ፣ ኢማጅን ካላደረገ አንቺ ብቻሽን የምትለፊውበት ፍቅር አይደለም። አንቺ ብቻሽን የምታቆሚው ፍቅር አይደለም። የሁለታችሁም ስለሆነ ማለት ነው። ና አላዛር መሳሳት የለብን ብዬ ነው የማስበው። እናተ መራሱ በጣም ነው የሚካፋት በዚህ ጉዳይ ላይ ማለት ነው። ይሄን ነገር እንደው የእውነት የማይሆን ነገር ነው። የማያውቁት ሀገር አይናፍቅም አሉ። የማታውቀው ሀገር እኮ ነው ናፍቆ የምትሄደው። ለዛውም እዳ ውስጥ ልትገባ ለዛውም በሰው ብር ሄደ እዛ ደግሞ መከራን በቃ እስክታይ። እኔ እንጃ ብቻ። እኔ ጓደኞች ያሉው የሄዱ አሁን አሜሪካን ሀገር የገቡ ምናምን ነገር ማለት ነው። እናስ ህይወታቸው ገና ሲ በጣም በቃ ሲኦል በሉት ያደገ ሀገር ልትሄዱ ትችላላችሁ ምናምናምን ነገር ግን ፕሮሰሱ እስኪሳካላችሁ ግሪን ካርድ እስክታገኙ ወይ በትምህርት በቃ ጊዜ እንኳን የላችሁም። የምሬ ነው። በጣም ብዙ ፈተና አለው፣ የሰው ሀገር የሰው ነው። እና አላዛር ደግሞ እዚህ ምንም ነገር ሳይጎድልብን ልብህ ልሄድ ነው ልሄድ ነው እያልክ ነው የምትገኘው። ትንሱን በዚህ ልክ ባትጎዳት የተሻለ ነው ብዬ ነው የማስበው። አሁን ደግሞ በጣም እየጎዳት ያለው ነገር ደግሞ የሆነ አንተ ምንም እንዳልመሰለ እያደረግክ ነው ያለው። ማለት ከእሷ ተለይተ ሞ እሷ አሁን አንድ ቀን ተለይተን እንኳን ማኑል ሰዎች ለሁለት ቀን እንኳን ተለያይተን ማኑል ሰዎች እየተነፋፈቅን በዛ ልክ በጣም ብዙ ነገሮችን እየተባበለ እንዴት ነው ለአመታት የምንለያየው ሊያየው የሚለውን ነገር እሷ ኢማጅን እያደረገች ነው ለአንተም ለሱም አንተ ግን ለሷም አንተ ግን ያን ነገር ራሱ አላሰብከውም። ለአንድ ቀን እንዴት ነው ተለይቻት ምኖር ብለህ እንኳን እየተንሱን ያህል ትንሽ ኑርቡን እንኳን እያሰብክ አይደለም እና አላዛር ተሳስተ ሌላ ውሳኔ እንዳትወስን እችን የመሰለች ልባም ሴት፣ እችን የመሰለች ንቁ የሆነች፣ እችን የመሰለች አስተዋይ ሴት፣ እችን የመሰለች ልባም ሴት ከእጅ እንዳትወጣ፣ ከአንተ ከህይወት እንዳትረቅ ብትጠነቅቅ፣ ነገራቶችን በማስተዋል ብታደርግ የተሻለ ነው ብዬ ነው የማስበው። ትንሱ ደግሞ በዚህ ልክ በቃ ማልቀስ የለብሽም። በቃ ከሆነ ይሆናል፣ ካልሆነ ደግሞ አይሆንም። ለትንሽ ጊዜ ልትጎጅ፣ ሊከፋሽ፣ በጣም በቃ ልትቸገሪ ትችላለች ግን ከዚህ በፊትም ብዙ ችግሮችን ያለፍሽ ሴት ነሽ ይሄ ደግሞ በቃ ሊያጠቃሽ ወይ ደግሞ ዝቅ ሊያደርግሽ ሊቀብርሽ አይገባም ቀና በይ ጠንካራ ጀግና ሴት ነሽ እንባሽን ለማንም አታሳየ የእውነት ሁሉም ሰው ከንፈሩ መጥጦ ከማለፍ ውጭ ምንም ሊረዳሽ ሊያግዝሽ የሚችል ሰው የለም እና እንወድሻለን ትንሱዬ አላዛር እኔ እንደማይሄድ ተስፋ አደርጋለሁ የእውነትም ጥሏት ከሄደ የእውነትም እንዲህ እያለቀሰች ትቷት ከሄደ የነበረው ነገር ሁሉ እንደዛ በቃላት በአንድ መቶ ሲገጻት የነበረው ነገር ፍቅሩን ሲያወድሳት ምናምን የነበረው ነገር ሁሉ ውሸት እንደሆነ ና በቃ ፍቅር እንደሌለ ያኔ አምናለሁ። በቃ በአራት ነጥብ እዘጋለሁ። በቃ አላዛር ለገንዘብ ብሎ የማያውቀው ሀገር እንዲህ የሚወዳትን እንዲህ የሚያፈቅራትን ልጅ እንዲህ ቃል የገባላትን ልጅ ጥሎ አትቷት ከሄደ አትሄድ እያለችው ተንበርክከ እንኳን ማለት ነው የለመናችው ዛሬ ተጎንብሳ ሰማል ይህንን ነገር ጥሶ ምናምን ከሄደ የእውነት ፍቅር እንደሌለ መቶ ፐርሰንት አረጋግጣለሁ። ግን ለፍቅር ብሎ ለሷ ብሎ ይህንን ፕሮሰስ አቋርጦ ለራሱም ሲል ፍቅሩን ህይወቱን እዚህ አድርጎ እናቱንም ደስተኛ አድርጎ ተመልካችም ማንም ሰው መርቆ የሚሸኘው የለም። በዚህ ሰዓት እኔ እስካሁን አይቻለሁ፣ በጣም ብዙ ኮሜንት። በቃ እድሉን አግኝታል እንኳን ታገኘ ሂድ ምናምን ያለ ሰው የለም። በቃ ጥሩ ፍቅር አለ፣ ጥሩ ህይወት አለ፣ ጥሩ ኑሮ አለ፣ እዚሁ ቆይ የሚል ነው ብዙ ሀሳብ አስተያየት ያየሁትኝ ና የእኔም ሙሉ በሙሉ ያ ነው ሀሳብ አስተያየቴ፣ እና መሄድ የለበትም ነው ምለው ትቷት ከሄደ ግን የምርም ፍቅር እንደሌለ አስባለሁ። በእርግጥ ህይወት ይቀጥላል። ትንሱዬ ለጊዜው ልትጎዳ ልትሰበር ልታዝን ልትከፋ ትችላለች። ግን ከባድ ነው። አንዳንድ ሰዎች በቃ በእጃቸው ካስገቡም በኋላ እንደፈለጉ ነው መሆን የሚፈልጉት። ኒንጃ አላዛር ኒንጃ እንዳላዝንብህ ብቻ በጣም ነው። ኒንጃ አላቅም። በጣም አንጀቴን በላችሁ። ስታሳዝን ስታለቅስ ስንት ተስፋ በቃ የሆነ ህልም የሆነ ያልተደረሰበት ነገ ኖረዋለሁ ነገ ሄደዋለሁ ነገ እንደዚህ እንደዚህ እንደዚህ ብላ ስንት ነገር፣ ስንት ህልም፣ ስንት ተስፋ ያላት ሴት ባጭሩ በቃ እንዲህ ሊሄድ ነው ጥዬሽ፣ እንደዚህ ትቼሽ ሊሄድ ነው ሲላት አስቡት የሚሰማትን ስሜት። ያ በቃ ለማንም አያድረስ፣ በማንም ሰው ህይወት ላይ እንደዚህ አይነት ታሪክ አያጋጥም እና ትንሱ በጣም ነው ያዘነችው። በጣም ነው የከፋት። ካሁን ካሁን ፕራንክ ነው ሌላኝ ነው፣ ካሁን ካሁን በቃ ውሸት ነው ሌላኝ ነው፣ ካሁን ካሁን በቃ ፕሮሰሱ ትቼዋለሁ ሌላኝ ነው ብላ ስታስብ፣ እሱ ግን ዛሬም ስቃ ሸኝ እንድትሸኘው ነው የሚፈልገው እግዚአብሔርን ይሄ ደግሞ በጣም ያስጠላል ይሄ ራሱ ይጎዳታል ትንሱንና ቢያንስ ተጠንቀቅላት በቃ ከድርጊቶች በቃ ቃላቶችም ራሱ ትንሽ ደስ የማይሉ ናቸውና ለትንሱ አስብላት ነው ምለው እስኪ እናንተስ ምን አይነት ሀሳብ አስተያየት አላችሁ አላዛር መሄድ አለበት ጥሩ እድል ነው ያገኘው ይሄን እድል እኮ ድጋሚ ላይ ያገኘው ይችላል ሂዶ ይቀየር ሂዶ ይለውጥ ነው የምትሉት ወይስ ደግሞ ትንሱን ትቶ መሄድ የለበትም ፍቅሩን ማስቀደም አለበት ለገንዘብ ብሎ ማያውቀው ሀገር መሄድ የለበትም ትንሱን እችል ልባም የሆነች እንቁ የሆነች ተወዳጅ የሆነች ብርቱ ሴት ጥሎ ትቶ መሄድ የለበትም ብላችሁ ታስባላችሁ? እስኪ ሀሳብ አስተያየታችሁን እናንተን ኮሜንት ላይ አሳውቁኝ። የኔ ሀሳብ አስተያየት እንግዲህ መሄድ የለበትም ምክንያቱም ህይወቱ እዚህ የተስተካከለ ኑሮ ስለሆነ የለበትም መሄድ ብዬ ተስፋ አደርጋለሁ። ሀሳብ አስተያየት እሰጣለሁ ሰጣለሁ። ትንሱም ደግሞ ማልቀስ የለባትም። እኔ እንጃ አላቅም። የቀባው የገባውን ቃል ማክበር አለበት ለፈጣሪው የገባው ቃል አለ ለእናቱ የገባው ቃል አለ። ለተመልካች የገባው ቃል አለ። በተለይ በተለይ ደግሞ ለትንሱ የገባላት ትልቅ እየቃል አለ። ትልቅ የሰጣት ተስፋ አለ። ያ መሆን የለበትም፣ ቃሉን ማጠፍ የለበትም ብዬ ሀሳቤን አስቀምጣለሁ። ስለነበረን ጊዜ ቆይታ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ወዳችኋለሁ። ሰናይ ምሽት ይሆንላችሁ።